ባደረኝነግዳ ማርያም ውጊያ ገብቼ ነው አሉ ሻለቃ አድጎ፣ ሻለቃ ሳይሆን ፊት ላይ ክተት ምናምን ሳለ እዛን ሰዓት አንድነት ምናምን የለውም ነበር። እንደውም የዛን ጊዜ ነው ምንም ብርም ምንም ስለሌለን በቃ አንድ የሆነ ቀረጽ መኪና እንቀረጽ ወይም ደግሞ ምናምን ብለን ጓደኛዬ ጋር ሀብታሙ ጌትነት የሚባል ጓደኛዬ ከስምንት ሰዓት ጀምሮ እስከ አስራ ሁለት ሰዓት አካባቢ አረቂ ቤት ነበር እዛ የሆነ ቆባማ መኪና መጣ። በቆባማ መኪና አስተቆሽ መጣ። ጥር ቀኑ ጥር ሀያ አራት ቀን በእዛ የሆነ ቢቲስ መኪና በሁለት ጥይት ቁምስ አልቆም ሲል በሁለት እየሳተት እዛ ደግሞ ደግሞ ሌላ መኪና መጣ። ተመሳሳይ መኪና እዛ ሁለት ጥይት እንደተኮሱ መኪና ወደ ወርታችዶ ቆመ። መተኮሴን እንጂ እንደመጠት አላውቅ እዛ ሲቆም ይህማ በቃ መሳሪያ የያዘ ሰው ነው፣ ሊመታን ነው፣ የሆነ ነገር ነው ብለን ትተነው ወደ አበይ እንደተሻገርን ከሁለተኛ ቀኑ ወደ ሶስተኛ ቀኑ ቆሸለ። እንደዚህ ነው። ከሁለት ሰዓት ከአንድ ሰዓት ተኩል እስከ ከሁለት ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማሁ። በቲክቶክ ከሁለት ቀን ወይ ከሶስት ቀን በፊት ነው በኋላ ነው የሰማሁ። እንደ ሰውዬው እንደሞተ አላወኩም። ለምን አልቀረብኩም ወደዛ ብሎ ራቅ ብሎ ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ ምን ጻጻት ነው እስከ መጨረሻው አ ያው በቃ ያው በኢትዮጵያ ሁለተኛ ወይ ሶስተኛ ዶክተር እንደሆነ ሲሄድ በቀኝ በኩሉ ነው ብቻ ነው የተኮስ። እሱ አልተኮሰም፣ አብረኛ የነበረው ልጅ አልተኮሰም። ጥልቅ ዘንድ ስንብ ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ይሸጡት